ሚስጥር እንግዲህ እናት ለልጃቸው የደበቁት እንድታውቅባቸው ከማይፈልጉት ልጄ ከሰማች ትሞትብኛለች የሚሉ እንዲሁም ደግሞ ልጅ ደግሞ እናት ይሄንን የኔን ችግር ከሰማች እናቴ ትሞትብኛለች። በማባል እንግዲህ ዶክተሩ ሚስጥራቸውን የሁለቱንም እንዲደብቅላቸው የተደረገ ሚስጥር ነው እንግዲህ አሁን ዛሬ ቀጣይ ክፍል ሰባትን ይዘንላችሁ መተናል። ሀረግ እንግዲህ በመጥበሻ ሊዲያን መታቻት፣ ግንባሯን መታ፣ ገፋቻት። ሀረግ ራሷን እንደፈለገች ቢያደርጓት ይችላሉ፣ ግን በቤተሰቦቿ ከመጣባት ግን በፍጹም አትደራደርም። ሊዲያ በተደጋጋሚ አባትሽ ምን አባሽ እያደለ ስትሰድባት፣ እኔን እንደፈለግሽ አድርግኝ፣ አባቴን ግን በፍጹም እንድትናገሪብኝ አልፈለግሽም እያለቻት ነው። ሊዲያም ደገመችው፣ ምን አባሽ ልታመጪ ነው አለቻት። ሄጅና ከሞት ቀስቅሾ አባትሽን አለቻት። ሀረግ ደግሞ ኪቺን እንጀራ እየጋገረች ነበረ። ሊዲያን በመጥበሻ አንስታ ግንባሯን መታደፋቻት። ያሳዝናል። ሊዲያ በጣም መጥፎ ሰው ነች። ሐረግን በጣም የሀረግ እናት ደግሞ በጣም ታመዋል። ሰውነቴ ደበዘዘ፣ ሰውነቴ በቃ ደንዝዥ ያለው፣ ልሞት ነው መሰለኝ። ለልጄ እውነቱን ልንገራት እያሉ ይጨናነቃሉ። ዶክተሩም ለዶክተሩ ይህን ሲሉት፣ በፍጹም ዶክተሩ ይህን ነገርማ ልጆ መስማት የለበትም የልጄን ደስታ ላሳ ላይ ልሞት ነው አሉ። ለእኔ ብላ እንደዚህ የሆነች እያሉ እናት ማልቀስ ጀመሩ። ሮቤል ደግሞ የሀረግ ወንድም ነው። ደግሞ የሊዲያ እቃ አመላላሿ ነው። በዚህም መካከል እንግዲህ ከእውነተኛው የማንኛው ጋር ነው የሚሆነው ዘበነ ጋር ደግሞ ሊዲያ እንደፈለገች ትወጣለች ትገባለች። ዶክተርን አስወግዳ የራሱ የሱ መሆን ትፈልጋለች። እናም ዘበነ ደግሞ ሊዲያ ስለምታናድደው ሀረግን ደውሎ እባክሽ እንዳገኝሽ እፈልጋለሁ አላት። ሀረግ ደግሞ ለምን ስትለው ስለኔ ብዙ ነገር እነግርሻለሁ አላት። ምንድን ነው እሱ አለችው። ወጥቼ መምጣት አልችልም አለችው። ግዴታ መውጣት አለብሽ ሲል ዘበነ አስጠነቀቃት። ከዛም ወደፊት እየተገናኙ ያሉ ነገሮችን እንደሚያወሩ ዘበነ ነገራት። ውስድ ተመልክ። ሰላም ውዴ ቻናል የተከታታዮች እንደምን አላችሁ? ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራ እያደረጋችሁ የደውል ምልክቱን ምጫና አትርሱ። እስከ መጨረሻም በትህትና ተከታተሉ። ዛሬ እንግዲህ ሚስጥር ክፍል ሰባት እንግዲህ ይዘንላችሁ መተናል ማለት ነው። ሚስጥር ሀረግ እንግዲህ በጣም አሟት በህመሟ ምክንያት እንግዲህ ሊዲያ እየተሳለቀችባት ትገኛለች። እና ሀረግ ደግሞ ተንበርክካ ለመነሳት ሲያቀታት፣ አንቺ መንገደኛ ነሽ፣ ግን አንድ ምክር ልምከርሽ እህበይ አለቻት ሀረግን። ሀረግ ደግሞ ምንድን ነው አለቻት። በፍጹም መስማት አልፈልግም አለቻት። ወድቀሻል እኮ ዝም ብለሽ ነው የምትንገዳገጅው፣ አለቻት። አልወደቅኩም አለቻት። ገፍትሩ የሚጠሉ ስለሆነ ሰዎች ቢበዙም በፍጹም አልወድቅም፣ ከወደቅኩበትም የምነሳ ጠንካራ ሴት ነኝ አለች ሀረግ። ውይ፣ አንድ ምክር ልምከርሽ አለቻት። በፍጹም አልፈልግም አለቻት። እልቅስ አለች። ተከሞች ከወደቅሽ ቆይተሻል። እናም እነሳለሁ እያልሽ አትንደጋደጊ፣ አለቻት ዝም ብለሽ እረፍት አድርጊ ሙቺ አለቻት። በፍጹም አለች ሀረግ። ከዛም እንግዲህ ሊዲያ አለች፣ ሂጅልኝ ከዚህ ብላ ሀረግ ጮኸች። እኔ እኮ ማንንም አስፈቅጄ የማደርግ ሰው አይደለሁም አለች ሊዲያ። የምፈልገውን ነገር በራሴ ማድረግ የምወስን ነኝ አለቻት። ሀረግም በጣም አቃታትና መነሳት ወደቀች ሊዲያ ደሞ ትሳለቅባት ነበር፣ ትስቅባትም ነበር። ሀረግ በጣም ተናደደች። ሊዲያ ሀረግ የኔ ቆንጆ አለቻት። በይ አሁን አንቺ በቃ ምንም ማድረግ አትች፣ ምንም መስራት አትችም ብላ ጸጉሯን ነካቻት። ዝም ብለሽ ሙቺ አለቻት። ከዛም አይ አትንኪኝ አለቻት አሁንም እናተይቱ ደግሞ ከክላሳቸው ተኝተው ነበር። ከዶክተሩ ጋር ነበሩ። ዶክተር አሉ። አቤት አላቸው። ድኛለሁ አለሁ እኮ አሉት። እግሬ እንደፈለግኩ አንቀሳቀሰዋለሁ አሉና ተነስተው እያንቀሳቀሱ አይሳዩት። መዳን ቢፈልጉ ደስ ይለኛል አለ። ግን ማለት የምፈልገው ነገር ገብቶሃል አሉት። ድኛለሁ እኮ ተሽሎኛል ማለት ነው ይመስለኛል አለ ዶክተር። አይደለም አልገባህም አሉ ማዘር ምን ማለት ነው? እንደፈለግኩ መራመድ አለብኝ መሄድ አለብኝ አሉት። እንዴ በፍጹም ማይሆን ነገር ነው አለ ዶክተር። በፍጹም ማዘር አላቸው። ወይንስ እኔን የማላውቀው ነገር የተፈጠረ ነገር አለ አላቸው። እኔ እና እኔ እንደናንተ መተወንና ማስመሰል አልችልም አሉት። ምን አለ ዶክተር። አስመሳይ ናቸው እያሉኝ ነው አለ ዶክተር ማዘር አለ። ከዛ በጣም ተናደደ ዶክተሩ። ዶክተርዬ አሉ። የሀረግ እናት እኔ መቀመጥ አልችልም። እኔ አስቸጋሪ ግዴታ ካልሆነብኝ በቀር ቤት ውስጥ መቀመጥ አልችልም አሉት። በተፈጥሮዬ መንቀሳቀስ ነው የምወደው አሉ። እያስመሰልኩ መኖር አልችልም፣ ትወና ማለት እንደናንተ ማስመሰል አልችልም። ምን ማለት ነው እኛ አስመሳይ ነን ማለት ነው? አለ ዶክተር። አይ ዶክተርዬ፣ አልተረዳኸኝም። አልረዳ አልረዳኝ ስትለኝ እኮ ነው። ይቅርታ አሉ እናት። እግራቸውን መሬት ላይ መጠብጠብ ጀመሩ። ከዛም እንግዲህ ልጅህን ደስታዋን ሳላይ ለመሞቴ በጣም ነው መሰለኝ። ይህን ደስታዋን እኔ ተሽሎኛል፣ አሉ የኔ የመንቀሳቀስ ህመሜ ተሽሎኛል። ማየት ደግሞ ልጄን ያስደሰታታል። ስለዚህ ለሷ ይህንን ደስታ አልጋ ላይ ተኝቼ ተደፍቄ ልጄ እንዴት ትደሰታለች ዶክተር አሉት። አሟታል እያለች እኮ እየተሰቃየችብኝ ነው አሉት። ቢሆንም፣ አዘር አሁን አረጋጋቸው። ሳሎን ሄዱና ቁጭ አለ። ከዛም በኋላ ሀረግ ከፊቱ መጣ ትመጣበታለች። መነሻዬ ፍጻሜ ሩቅ መድረሻዬ ምን እንደሆነ አልታወቅም፣ እያለች ልቤ የሆነ ነገር ይሰማኛል፣ የሆነ ነገር ይመኞታል። እሱስ ምንድን ነው አላውቅም። በልቼ ጠጥቼ ሆዴን እሞላለሁ፣ ግን እርካታ የሚባል ነገር የለኝም። የሆነ ነገር ያስፈልገኛል ትላለች። የማይጋረድ ፈገግታ አለ ሀረግን ሲያያት። ሀረግ ደግሞ ዶክተር በጣም ትንከባከበዋለች ዶክተር ሳሎን ቁጭ ብሎ ነበረ። ከዛ ተጋደም ብሎ ነበረ። እንዴ አልተኛሽም እንዴ አላት። አንተስ አተኛም እንዴ አንተስ አተኛ እንዴት እተኛለሁ አለችው። እንዴ ከኔ መተኛት ጋር ምን አገናኘው? አላት። አይ አንተ ሳተኛ እኔም ቅልፍ አይወስደኝም አለችው። እሺ በቃ ይሄኔ እሺ ሂጂ እተኛለሁ አላት። እሷም ክላሷ ሄደች። ሊዲያ ደግሞ ዶክተርን እና ማዘርን የሚያወሩትን ተደብቃ እያዳመጠ ገና ትጨልላለህ፣ በዛውም ልክ ለእኔ ሰዓት ታቀልኛለህ እያለች ነበረ። ከዛም እሱ ደግሞ ለማዳመጥ ስትል ዶክተሩ በተወሰነ ቀዳዳ ውስጥ ስላየ መለስ አደረገው በሩን። ከዛ ተመልሳ ሄደች። ዶክተር ከእሷ ጋር ከማዘርጋ ሆኖ ወደ ክላሱ ሄደ። ከዛ እንዲሁም ደግሞ የስራዋን ቦርሳዎቹን ሲይዝ የኔ ፍቅር ብላ ሊዲያ አቀፈችው። ከዛ እሱም ደግሞ በጣም አዘነባት። የምርሽን ነው ሊዲ አላት። ምኑ አለች። እኔ እኮ በጣም አፈቅርሃለሁ አለችው። እውነት ነው አላት። ከእውነትሽን ነው ግን አላት። ደጋግሞ ታፈቅሪኛለሽ አ። የእውነቴን ነው አለችው። ኦ ከሆነ ደስ ይላል የእኔ ቆንጆ አለና፣ ዶክተር መቼ ነው የራስን ህይወት የምትኖረው? መቼ ነው እረፍት የምታደርገው? አለችና ጠየቀችው። በእርግጥ የእረፍት ሰዓቴን በእረፍት ሰዓቴ ውስጥ ያሉ በሽተኞችን ሁሉ ባድን እኔ ረፍቴ ትልቁ ነገር ነው። ስለዚህ መሄድ አለብኝ አላት መቼ ነው አንተ ለእኔ ጊዜ የምትሰጠኝ መቼ ነው የራሴ ህይወት የሚኖርህ ስትል ጠየቀችው የኔ ህይወት የተቸገሩን ሰዎች ስረዳ ነው እረፍቴ አላት ከዛም እሺ አንድ ውለታ ትውልልኛለህ አለችው ምንድን ነው እሱ አላት ግን ታካሚዎቹ ሲሚረዱ ሲሚረዱት እንዴት ማለት አላት አይፈልጉም ማዘር ራሱ ሲጨቃጨቁ ነበር እነዚህን ሰዎች ለምን አተዋቸውም ለምን እዚህ ቤት አታስወጣቸውም ለምን የራሳቸውን ህይወት አይኖሩም እነሱ አይፈልጉም እኮ በቃ የራሳቸውን ህይወት ይኑሩ አለችው ፍቀድላቸው ተዋቸው አለስወጣቸው አለችው ሊዲያ እሱ በፍጹም አይሆንም አለ ዶክተር ፍቅር ፍቅር ያጫወተሽን ነገር በደንብ ተረዳሁት አላት ዶክተር። ከዛም በጣም ተናደደች። እኔ መንቅሬ አስወጣቸዋለሁኝ አለችና ጥላቸው ወጣች። ዘበነ ጋራ ሄዳ፣ እንግዲህ በጣም ሴቶችን እንዴት ማማለል፣ የተለያየ ነገር ማድረግ ሲሰኛ ነው፣ የታወቀ ነው። በዛ ደግሞ እሷ ዘበነን የፈለገችው ለገንዘቡ ነው። ዶክተር ባሏን ለማስጎዳት ትፈልጋለች እና ትንሽ አትቆይም ሲላት፣ ዘበነ አአ ሲበዛ ነው ጥሩ አይደለም። ልክ እንደኔ በትንሹ ሲሆን ነው ቆንጆ የሚጣፍጠው አለችው። እና ሳስበው ምን እያልሽ ነው አላት። በፍጹም እሞት ብሻለሁ አላት። እንግዳውስ ሞትን መላእክት ጊዜ ቢመጣ እባክህን አንድ መድኃኒት አለ ይበለው። ምንድን ነው መድኃኒቱ አላት። ይህ የኔን ከንፈር አምጥቶ ለአንተ ይስጥህ አለችው ከዛም ተናደደ እሱ ከዛም ጥላው ሄደች እሱን ከመኪና ላይ ወረደች ከዛም እንግዲህ በሊዲያ እየተናደደች እንግዲህ ሊዲያም ሀረጋ ደወለች ሀረግን ዘርፈው ድህነትን የጣሏትን ሰዎች አግኝቻቸዋለሁኝና በማለት ስለሌቤቱ ስለሌቦቹ ፍንጭ አግኝቻለሁ አለች። መጀመሪያ ስልክ ስደውልላት አታነሳም። ሁለተኛ ስትደው ሲደውልላት ምን ፈለግ አለችው። ሰፈር ነኝ ወተሽ እንገናኝ አላት። እኔን ነው አለችው? አዎ አንቺን ነው አላት። ምን ፈልገህ ነው አለችው? ይኸውልክ አሁን ስልክህን ዝጋ አለችው። እሺ እዘገዋለሁ ግን እንዳዘጊው እኔ ዘጋዋለሁ ስትለው እንዳዘጊው ስለ ሌቦቹ ላልጫውትሽ ነው አላት። እኮ እንዴት ምንፈልገህ እነማን ናቸው? እሱን በአካል ተገናኝተን ብንነጋገር አይሻልም? አላት። አልፈልግም አልመጣም አለችው። ሊዲያ እንግዳውስ የአንቺ ምርጫ እድሜ ልክሽን ስትንከራተች መኖርሽ ነው አላት። ዘበነ እንዴት ደወልክ? አንተኛው እኮ አንተነህ አለችው። እኔ አንቺን ስለመወድሽ ነው እንጂ በጣም አንቺ ስትጎጂ ጎዳና ወርቀሽ ስትጂ ማየት አልፈልግም አላት። አምስት ደቂቃ ስጠኝ አለችና ልብሷ አለባብሳ ሄደችለት። ሀረግ ወንድም ደግሞ ክሩቤል የተከታተላት ነበር። የሀረግ ወንድም የሊዲያ ተላላኪ እቃ አመላላሽ ነው። ከዛም እህቱን በጣም የተከታተላት ምን እንደምታደርግ ምን እንደሚያጋጥማት ስለሚፈራ ዘበነጋ ሄዳ ማውራት ስትጀምር ሰላም የኔ ቆንጆ አላት። ዝም አለችው። ምን ፈልገህ ነው አለችው? እነማናችሁ ሰዎቹ አለችው? አቤት ውበትሽ! ናፍቀሽኛል። ስለዚህ ነው የጠራሁሽ ሲላት የእውነቴን ነው በጣም ናፍቀሽኛል ሀረግዬ፣ የኔ ቆንጆ፣ በጣም ቆንጆ ሴት ነሽ፣ ውበትሽ በጣም ይደነቃል ያብባል አላት። አትጨማለቅ እሄዳለሁ አለችው። ስለ ዘረፈው ሰዎች ድንገርሽ፣ እናም ከዛ በኋላ እየተገናኘን እንነጋገራለን አላት። ሌቦቹን መያዝ አለብን እየተገናኘን ሲላት፣ እና አንቺ ስትወድቂ ማየት አልፈልግም። ይህን ለማድረግ የፈለግከው ለምንድን ነው? አንቺ ስትወድቂ ማየት ስለማልፈልግ ነው አላት። ኧረ እባክህ አለችው። አንደኛው እኮ አንተ ነህ አለችው። ይሄ ነገር ሁሉ ደግሞ ከኋላ የሊዲያ ወንድም አየ። የሀረግ ወንድም እያዳመጣቸው ነበረ። ከዛም አንቺ ስትወድቂ ማየት ስለማልፈልግ ነው ሀረግዬ ሲል ረባክህ የመውደቄ ምክንያት አንተ እኮ ነህ አንዱ አለችው። ቢሆንም አለ ጎዳና ወተሽ ማየት አልፈልግም፣ ለዛ ነው አላት። እናም አሁን እንዴት ነው አለችው። እንዴት ስለ ሰዎቹ ስለ ሌቦቹ ፍንጭ አግኝቻለሁ እየተገናኘን ልንነጋገር አንችልም አላት። በፍጹም አለችው። አይ እንግዲህ ተናገር ያለሁ አላት። እያንዳንዱን ነገር ማገኘት አለብሽ አሰቢበት አላት። ጨርሻለሁ ብላ እሷ ሀረግ ጥላው ሄደች። ከዛም ክሮቤ ከእህቱ ጋር ሄደና ሀረግዬ አላት። ከዛም ምን አለችው? አቤት ወይዬ አለችው። ከዛ ይሄ ሀረግዬ ሀረጓ በል አለችው። ምንድን ነው እሺ፣ ከዘበነ ጋር የሚያገናኘች ነገር ምንድን ነው አላት። ዘበነ እንዴት አወክ አለችው። እንዴ በደንብ አቃለሁ እኮ ቅድም እኮ አብራችሁ ስለነበራችሁ እያየኋችሁ ነበር አላት ወንድሟ። አንተን አይመለከትህም እሱ የራሴ ነው ጉዳይ፣ አለችው። በጣም ግብዝ ነሽ አላት። እየሰደብከኝ እኮ ነው እንዲሜ አለችው። ከዘበነ ጋር ያለሽን ግንኙነት ብትነግሪኝ ይሻልሻል አላት። አለበለዚያ እኔ በራሴ እደርስበታለሁ አላት። ወደድሽም ጠላሽም፣ አንቺ ባትቺ መናገር ባትቺ እኔ ከጎንሽ ሁኜ መቀጠል እፈልጋለሁ። ሲቀጥል ደግሞ ውስጥሽ ያለውን ሀዘን በስቃ ጭንቀት ተሞልተሽ ነው የምጠብቂው። ይህን ነገር ሞ ብትደብቂውም አይጠቅምም ለእኔ አካፍልኝ። ካላካፈልሽኝ እስከ መጨረሻ ከአንቺ ጎን ነኝ አላት። አንተ ማን ስለሆንክ ነው አለችው። እኔ ለምን ስትል ይሄን የምታደርግልኝ? ለእህቴ ስል ነው። ለአንቺ ሲል ለምን አለች፣ ደነገጠች። ማለቴ እህት ስላለችኝ ሴት ሊ ስትበደል ስለማልፈልግ አላት። እሺ ይህንን ለሊዲያ ስጭልኝ፣ ብላ አርፈ ተቀመጥ። ይህን አንተን አይመለከትህም አለችው። ሀረግ ትታው ወደ ቤት ገባች። ከዛ እንጀራ ኪችን እየጋገረች ነበረ። ሙያዋ በጣም ቆንጆና ለየት ያለ ነበር። በዛን ሰዓት እንግዲህ ሊዲያ ወደ ኪችን ገባች። ከዛ ማዘር ደግሞ ወደ ዶክተር ደውለው ልሞት ነው መሰለኝ፣ እባክህ እግሬ እንደነዘዘኝ፣ ሰውነቴ ከዳኝ፣ ምን የመሆኑን አይታወቀኝም ዶክተርዬ አሉት። ማዘር በፍፁም ምን ተፈጥሮ ነው? የተለየ ነገር አለ አላቸው ዶክተርዬ። እንዴ ልጄ እንደስተሳሳ ላይ ልሞት ነው አሉት። ተጨነኩ አሉት ማዘርዬ። እንደዛ አይበሉ አለን። እሺ ለሊዱ ለሀረግዬ፣ ልጄ እውነቱን ነገር ሁሉ ልንገራት። እረ ማዘር በፍፁም ይሄም አይሆንም። ይሄ እንዳትናገሩ አላቸው። ተጨነኩ እኮ ምን ላድርግ አሉና እንባቸው ቀዘፍ ቅዝፍ አለ ካይ ናቸው ላይ። ከዛም አይዞት ማዘር አለ ዶክተሩ እና እንባቸው እየፈሰሰ ሀረግ በሩን ከፍታ መጣች። ምንም እንዳልተፈጠረ ልጃቸውን አሳዩ። እማ ከማን ጋር ነው የምታወሪው? አለች ሐረግ። ሐረግ ከማንም ጋር አሉ፣ እያንጎራጎርኩ ነው ብቻዬን ሆን አላ አሉ። አይ አይመስለኝም፣ የኔናት ብላ ስማ እናታ ወርድ ልብስ አልበሳቸው ሄደች። ከዛም ማዘር እንግዲህ በጣም ተጨንቀዋል። ሰውነት የከዳኝ እያሉ የልጄን ነገር መጨረሻ ሳላይ ትቸያት እንዳልሄድ ፈጣሪ አደራህን እያሉ አሁን ላይ በፊት ብሞትም አሁን ግን እየተጨናነቁ ነው። ሊዲያ ደግሞ እንደፈለጋት የሚያደርጋት ልጅ ናት። አረመኔ ሴት ነች። ሀረግን ታሰቃያታለች። ሀረግ ደግሞ ምንም ቢፈጠር ምንም ከቤተሰቦቿ በመጡባት በፍጹም ንቅንቅ አትልም። እናም ከችን ገብታ እንጀራ እየጋገረች ነበረ። በዛን ሰዓት የቤቱን ስራ ቀጥ አድርጋ ያዘችው ሀረግ ናት። ሊዲያ ምንም ነገር ውሃ ቀጠነ ብላ ውሃ ቀርታ መጠጣት ማትችን ለባብሳ፣ መውጣት መቀመጥ ብቻ ነው። በፍጹም የቤት ስራ አትስራ። ስለዚህ ስሙን ባለትዳር ናት፣ የዶክተር ባለቤት ናት እንጂ። ዶክተር ደግሞ በሀገር ፍቅር ተሸንፏል። ልቡ ምን እንደሚል እንደሚፈልግ እንኳ አያውቅም። ውስጡ እየበላ እየጠጣ ግን እርካታ የለውም። እየጠጣም በዛው ይጨናነቃል። ሊዲያ ሀረግን እንጀራ የምትጋግርበት እና ገባችና ማንንም የምታወሪው አለቻት መጀመሪያ ራሄል ደወላት ራይዱ ሲደውልላት ከዛ ራይዱ ምንድ ነው ሃሎ ብላ አቤት አለችው። እንዴ እንዴት ነሽ አላት። ከዘበነ ያለ ነገር አስቢበት ከጎንሽ ነኝ አላት። ሊዲያ የምትፈልገው ነገር ካለ ጠይቅያት አላት። እሺ ግን እኮ አሁን ነው እኮ ይመጣላት ጠይቄ ነግርሃለሁ አለችው። ከዛን በሩን ከፍታ ሊዲያ ገባች። ማንን ነው የምታወሪው አለቻት። ስልኩን ዘጋችሁ? ከራይ ድሽ ጋ ነዋ አለቻት። እኮ ለምን ምን እያለች ነው አላቅም፣ የሚያወራውን ነገር ምን እንደፈለገ አላቅም አለቻት። ሊዲያን የምትፈልገው ነገር ካለ ጠይቂያት ነ ያለኝ። አንቺን እኮ ነው የማወራው ታዲያ እንዴት ነው የማታቂው አለቻት። እንግዲህ ነገርኩሽ። ይሄን ና ያለኝ፣ በቃ የምትፈልጊው ነገር ካለች ጠይቅያት ና ያለኝ አለች። ደጋግማ ትናንት ያድል እንዲያመጣው አለች። እሱን አላቅም አለች ሀረግ። ከዛም አንቺ በስርዓት አናግሪኝ፣ ምን አባሽ ነው እንደዚህ የምታናግሪኝ ሳት ሀረግ ደግሞ በጣም ሊተናደደች ናት። ሊዲያ ረፊ፣ እኔ እንደፈለግሽ አድርጊ፣ በቤተሰቦቼ ግን እንዳትመጭብኝ፣ በአባቴ እንድትናገሪብኝ አልፈልግም፣ አልፈቅድልሽም አለቻት። ምን አባሽ ታመጫለሽ አለቻት። ከዛም ሀረግ እንጀራ በምትጋግርበት ተናዳ በመጥበሻው አንስታ እራሷን ግንባሯን መታቻት፣ ክው አደረገቻት። ሀረግ የዋህ አዛይ ናት፣ ግን ቤተሰቦቿ ሲመጡባት በፍጹም የማትሸነፍ ናት። ቤተሰቦቿ እንዲነኩባት አትፈልግም። በቤተሰብ የሚፈልግ ሰው አትደራደርበትም፣ ቸውም በንዴቷ ብዛት። ዶክተርና ሀረግ ግን ቢግባቡና ቢገናኙ በጣም መልካም የሚተሳሰቡ ነው የሚሆኑት። እንግዲህ የቻናል የተከታታዮች ቻናሉን ሰብስክራብ እያደርጉ በዚህ ይሰናበታችኋል።